በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዝች ቀን ከሰባ ሁለቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገር ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ታምራቶችን እየተመለከተም ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክትም አልሻም። ብልጭ ብልጭ ሲል የነበረ የአይሁድ የሕግ ፋናንትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙር ሆነው እንጂ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም በሀገር አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው በትምህርቱና በምክሩ እውቀት እንዲያድርባቸውም አደረጋቸው። በትምህርቱም ከደዌ ስጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊልን ተቀበለ። መላ ዘመኑ ሰባ ዓመት ነው። በአይሁድ ሕግ ሃያ ዘጠኝ ዓመት በክርስትና ሕግ አርባ አንድ ዓመት ኖረ። እነሆ የከበረ ሐዋርያው ቅዱስ ጳውሎስም በመልእክቶቹ አስታውሶታል። ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ላንሲፎሮስ እግዚአብሔር ዘጸውኦ ምስላርያት በጽዮም መንፈስ ቅዱስ ይቅቦ ለወልደ መበለት ምውት በሀገረናይን ጊዜ አንሶ መንክሮ ነፂሮ ወትምህርተ ቃሉ ሰሚኦ ለወልደ ማርያም አብደረ ከመይኩን ረዶ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህች ቀን የከበረች እና የተመሰገነች ድንግሊቱ ኢዮጵራክስ ያረፈች። በዚህችም ቀን ዳግመኛ የቅዱስ ፍርፍሬዎስ መታሰቢያው ነው። በዚህችም ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ። እንዲህም አላቸው፣ እናንተም ለባርንጆቻችሁ እንዲሁ አድርጉ። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩማ ሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበተ ከዘንዴቴ መጽሐፈ